ሰላም ሰላም፣ ክብራትና ክብራን የዚህ ቻናል ተከታታዮች ዛሬም በአዲስ መረጃ መጥቻለሁኝ። ዛሬ የምንመለከተው እንግዲህ የዶሮ እርባታ ምን ላይ ነው? በአዲሱ ዓመት ምን እየተስተዋለ ነው? በዶሮ እርባታ በተለይ ለመጀመር ሀሳብ ያላችሁ ሰዎች፣ እንዴት ይታያል ዶሮ እርባታ፣ በዚህ ወቅት ላይ ቢሰራ ጥሩ ነው ወይ የሚለውን ነገር እንመለከታለን። ቢሰራ ጥሩ ነው ጥሩ አይደለም የሚለውን በአንጻራዊነት እናንተ የምትመልሱ ነው የሚሆነው። ነገር ግን ደግሞ እዚህ ጋር አሁን ዶሮ እርባታ ምን እየተከናወነ ያለው በእንቁላሉ ዘርፍ በተለይ በደንብ እንመለከታለን። ስለ ስጋ ዶሮዎች ከዚህ ቀደም አንስቼላችሁ ነበር፣ የበዓል ገበያ ምን ይመስላል የሚለውን ዛሬ ደግሞ በእንቁላል ጣይ ዶሮዎች መጥተናል። ዛሬ በመኖ ዙሪያ እንመለከታለን፣ በበሽታዎች ጉዳይና በእንቁላል ዋጋ በሶስቱ ጉዳዮች ላይ ነው በደንብ የምንመለከተው። አንዳንድ ደግሞ ይጠቅማሉ ብዬ ማነሳቸውን የተወሰኑ ቲፖችንም ወደ እናንተ ማቅረብ ነው የሚሆነው ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ብትቆዩ ጥሩ መረጃ ተጠብ ተጨብጡበታላችሁ ልጀምር አልጀምር ብላችሁ የወሰናችሁ ካላችሁ ምናልባት ግን እንደ ትንበያ እንደ ትንበያ ስራው ውስጥ ረጅም ጊዜ እንደመቆየቴ መጠን ወደፊትስ ምን ሊሆን ይችላል የሚለውን መጨረሻ ላይ የምጨምርላችሁ ነው የሚሆነው። አብራችሁኝ እንድትቆዩ ከወዲሁ ጋብዛለሁ። ይህ አይንሸት ፋርማ ነው። ሰብስክራይብ ያደረጋችሁና የደውል ምልክቱን ያልተጫናችሁ ካላችሁ የዶሮ እርባታን አስባችሁ ከሆነ እጅግ የሚጠቅማችሁ ቻናል ነው። እንግዲህ በዚህ ቻናል ላይ ብዙ መረጃዎችን የምታገኙ ነው የሚሆነው። ስለዚህ ቀጥታ ወደ መረጃችን ስንገባ ሶስት ጉዳዮችን ነው እንደ መግቢያ ያነሳሁት። የመጀመሪያው የመኖ ጉዳይ ሁለተኛ የበሽታ ጉዳይና ስለ መኖ የእንቁላል ዋጋ እንመለከታለን። እንዲሁም ደግሞ ወደፊትስ ምን ይመስላል የሚለውን ዶሮ እርባታ በምን መልኩ ይታያል የሚለውንም እነግራችኋለሁ። እንግዲህ ከወዲሁ አንድ ለመግለጽ የምፈልገው ጉዳይ ምንድን ነው ከኔ የሚወሰዱ ከተለያየ ቦታም ወስደው የጀመሩ በራሳቸው አሰድገውም ወደ ስራው የገቡ እንቁላል ጣይ ስራ ላይ የተሰማሩ አርቢዎች አብዛኞቹ አመስጋኝ እየሆኑ መጥተዋል። ያው ብዙዎቻችን እንግዲህ ከምናገኘው ትርፍ አንጻር ነው የምናመሰግነው፣ እና ብዙዎች እያመሰገኑ ያሉበት ሁኔታ አለ። በተደጋጋሚ ከዚህ ቀደም የሚወሰዱ ደግሞ እየወሰዱ ያሉ አሉ፣ ከኔም በተጨባጭ ማለት ነው። ስለዚህ ከዚህ ጋር ተያይዞ እነዚህ ሰዎች ግን የአመስጋኝ የመሆናቸው ዋናው ሚስጥር፣ የእንቁላል ጭማሪ ነው። የእንቁላል ጭማሪ፣ የመኖ ጭማሪ በእርግጥ አለ፣ ነገር ግን የእንቁላል ጭማሪ ከፍተኛ ሆኗል። በዚህ ወቅት ላይ ከምን ጋር ተያይዞ ነው የሚለውን አነሳላችኋለውኝ የመጀመሪያውና ዋነኛ የሚባለውን ጉዳይ ግን ሳነሳ የመኖ ጭማሪ ነው። የመኖ ጭማሪ እንግዲህ ማንኛውም ዶሮ አርቢ በዚህ በእርባታ ዘርፍ ላይ ደረጃውን የጠበቀ መኖ ልግዛ ብሎ ከተነሳ ከ6000 ብር በታች ከኩንታል ወይም ደግሞ 60 ብር በኪሎ በታች አያገኝም። ምናልባት አንዳንድ ቦታዎች ሊገኝ ይችላል። ነገር ግን ደግሞ ደረጃውን የጠበቀ መኖ ከተባለ ከ6000 ብር በላይ ነው። አሁን ወጪ የምታወጡት በተለይ ለእንቁላል ጣይ ስራ ላይ ካላችሁ እስከ 6200 እና 6250 ብር በኩንታል ትገዛላችሁ መኖ። ያው የጫጩትና አሳድግ የሚለው ዘርፍ ላይ ስንገባ እሱም የራሱ የሆነ ጭማሪ አለው። እዚህ ጋር ስለማናነሳው ነው፣ እንቁላልን ብቻ መሰረት አድርገን ብቻ ነው የምንመለከተው ማለት ነው። ስለዚህ የመኖ ጭማሪ በከፍተኛ ሁኔታ አለ። የግብአቶች ጭማሪም መኖና ምርት ካላችሁ፣ የግብአቶች ጭማሪም በተመሳሳይ መልኩ አለ። እንደውም ትንሽ አሁን የመቀዛቀዝና የመቀነስ አይነት ነገር እየታየበት ነው፣ ጥሩ የሚያስብል ነው። ከአንድ ከሁለት ሳምንት በፊት ከነበረው ዋጋ አሁን ጥሩ ደረጃ ላይ አለ ማለት ነው። ሽያጭ ግብይት የምታደርጉ ካላችሁ። ስለዚህ የመኖ ጭማሪ በዚህ መልኩ የሚታይ ነው የሚሆነው። ያው ስራውን አያግድም፣ አይደለም ከመጀመሪያ ጀምሮ እየጨመረ እንጂ እየቀነሰ ያለ የመኖ ዋጋ የለም። በጣም ጨምሯል። መቀነስም የሚታይበት አይደለም። አንዴም እንኳን ቢሆን ሀምሳ ብር ስልሳ ብር በኩንታል አልቀነሰም። ስለዚህ የመኖ ጭማሪው እንዳለ ነው። ሁለተኛ ግን ስለ በሽታ እናንሳ። ስለ በሽታ ስናነሳ ክረምት አልፏል። ዝናብ ወቅት በጣም እየተቀዛቀዘ ነው ያለው። አልፎ አልፎ ብቻ ነው የሚስተዋለው፣ እና ከዚህ ከክረምት ጋር ተያይዞ አንዳንድ የተወሰኑ ወረርሽኝ መሰል ነገሮች ተከስተዋል አንዳንድ ቦታዎች ላይ። ያ ማለት ግን ዶሮዎችን ከዚህ ቀደም እንደምናውቀው ወረርሽኝ ሲባል እንግዲህ በጣም ብዙ ዶሮዎችን ከመግደል ጋር ተያይዞ ነው የምንመለከተው። ነገር ግን ወረርሽኙ ሁሉም እርባታ ላይ ይገባና ነገር ግን የመግደል አቅሙ በጣም ዝቅተኛ ነበር እና ሰዎች በተለይ ጎበዝ የሚባሉ ዶሮ አርቢዎች ሊቆጣጠሩ ይችለዋል። አሁንም እርባታቸው ውስጥ ያለ አለ፣ እየታገሉ ያሉ አሉ። ከዚህ በተጨማሪ ደግሞ እንዲሁም ያልገባባቸው የተወሰኑ የሚባሉ ናቸው። ነገር ግን ከዚህ በኋላ ያው ብዙ ወረርሽኝ የሚኖርበት ሰዓት አይደለም። ስለዚህ የበሽታ ሁኔታ በጣም እየተቀዛቀዘ እየቀነሰ እየቀነሰ ያለበት ሁኔታ ነው። ኦልሞስት ሁሉም ቦታ ወረርሽኙ ገብቷል ማለት ባይቻልም፣ ነገር ግን የገባባቸውም ሞርታሊቲ ሬቱ በጣም ዝቅተኛ ነው። ሞርቢዲቲ መጠኑ ከፍተኛ ነው። ስለዚህ ከዚህ ጋር ተያይዞ ትንሽ ቻሌንጅ ያደርጋል። በሽታ ጠፍቶ አያውቅም። ነገር ግን ይችን ክረምት ጋር ተያይዞ ግን አንዳንድ በሽታዎች ገብተው ነበረ። እንግዲህ አሁን ሙሉ በሙሉ እየለቀቁ ወጥተዋል ማለት ነው። ሌላው የእንቁላል ጭማሪን እንመልከት። የእንቁላል ጭማሪ ጋር ተያይዞ እንግዲህ በቴሌግራም ቻናላችን አንድ ሁለት ሶስት የሚሆን መረጃ እያቀበልን የምንገኘው በዚህ ሰዓት እንግዲህ ወደ ሀያ አንድ ብር ገደማ እንቁላል ከፋርም እየተሸጠበት ያለበት ሁኔታ ነው ያለው። ስለዚህ ጥሩ የሚያስብል ነው። በእርግጥ ደግሞ ምን ያክል ነው ኮስታችን በእንቁላል፣ ምን ያክል ነው ኮስታችን በዶሮ፣ ምን ያክል ነው ኮስታችን የሚለውን ወቅታዊ የሆነ መረጃ ያስፈልገዋል። ስለዚህ እሱን ያው ጊዜ ስለሚጠይቅ ነው እንደነዚህ አጫጭር የሆኑ በየትኛውም ቦታ ሆኜ የምሰራቸው አይነት ቪዲዮዎች አይደሉም። ካልኩሌሽን ይጠይቃል። እሱን ካልኩሌሽን በደንብ ሰርቼ ለእናንተ መሬት ላይ ያለው ነገር ለማስረዳት ትንሽ ጊዜ ስለምጠይቅ ነው። ስለዚህ እሱን ወደፊት መመጣበት ነው የሚሆነው። በተለይ በሚቀጥሉት ቪዲዮዎቼ ሁለቱን የዶሮቻችን ወጪና፣ እንዲሁም ደግሞ የእንቁላላችን ወጪ፣ ያው ስራው ትርፋማ ነው የሚባለው ምን ያክል አውጥተንበት ምን ያክል ገቢ አግኝተናል የተጣራጃችን ላይ የሚደርሰው የሚለው ስለሆነ መረጃ ወደ እናንተ ማደርስ ነው የሚሆነው። ስለዚህ በአሁኑ እንግዲህ የመኖ ጭማሪን ተመልክተን በሽታ ሁኔታዎችን ተመልክተን እንዲሁም ደግሞ የእንቁላል ጭማሪ ላይ ነው ያለነው። ስለዚህ የእንቁላል ጭማሪ ጋር ተያይዞ እንግዲህ ጥሩ የሚያስብል ነው። በነገራችን ላይ አንድ ነገር መረዳት ያለብን ነገር አሁን ምናልባት የእንቁላል ምን ያክል ሊቀንስ ይችላል ብላችሁ ካስጨነቃችሁ ከ17 ብር በታች እንቁላል የሚወርድ አይመስለኝም፣ በግል ከተለያዩ ቦታዎች ካሉትም መረጃዎች እንዲሁም ደግሞ አርቢው ምን ላይ ነው የሚለውንም ከማየት አንጻር ማለት ነው። እንቁላል በጣም ሊቀንስ ይችላል የሚያስብልበትን ጊዜ ስንደርስ እነግራችኋለሁ። አሁን ግን አይታየኝም፣ ከፊትም አይታየኝም፣ አሁን ያለንበትም አይታየኝም። እና የእንቁላል ጭማሪ በዚሁ ባለበት ብዙ ፍላክቹዌት የማድረግ መጠኑ በጣም ይቀንስና፣ ያው መጨመር መቀነሱ እንዳለ ነው። ያ አንድ ጊዜ የሆነ ቋሚ የሆነ ዋጋን ይዞ ይቀጥላል ማለት ሳይሆን ነገር ግን አርቢው ሊያከስር የሚችል አይነት፣ ኦልሞስት እኮ 16 ብርም እንኳን ብትሸጡ ኪሳራ ላይ አትሆንም በዚህን ሰዓት በዚህን ሰዓት ያሉ አርቢዎች እንግዲህ ያረጁ ዶሮዎችን የያዙ ያሉ ሰዎች ናቸው። ከማውጣት አሁን ለምሳሌ ዘመን መለወጫ ላይ ያላወጡ ሰዎች ጥሩ ገቢ እያገኙበት ነው። እኔ በማጋቸው ራሱ በጣም ብዙ ሰዎች አሉና እኔ በግሌም የመከርኳቸው ሰዎች በነገራችን ላይ ይዘዋል አሁን እንቁላል የእንቁላል ዶሮዎችን ከማውጣት ማለት ነው። እንኳንም አላወጡም ብዬ ማስበው ደግሞ የባለፈውን ገበያ ስትመለከቱት እንኳንም አላወጣው የሚያስብል ነው። ብትይዟቸው በጣም አዋጭ የሚያሰኝ ነውና ያረጁ ዶሮዎችም እየተያዙ ያሉበት ከዚህ ቀደም እንግዲህ ያረጁ ዶሮዎቹን ራሱ ልንይዝ የምንችልበት አይነት ሁኔታ አለ ብዬ በስልጠናዎቻችንም ላይ በደንብ እንግዲህ ሰልጣኞች ያስታውሳሉ። ግን ሊያዙ የሚችሉበት ሁኔታ አለ እንቁላላቸውም በጣም ቀንሰውም በጣም ፐርሰንቱ ቀንሰው ለምሳሌ አሁን ከ57 ፐርሰንት በታች እንቁላል እየሰበሰበ ያለን በግል ማቀው ሰው እንቁላል ጣይ ዶሮችን ወደ 1200 የሚጠጉ ዶሮችን ይዟል በግሉ እና በስልክም ስጠየቅ፣ እንዲሁም ደግሞ በአንዳንድ ሶሻል ሚዲያ ላይም ስጠየቅ በአካልም የሚያገኙ ሰዎች እንዴት ነው እንዴት ይታያል ብለው ሲጠይቁኝ በግሌ አርቢው ሌላውን የሚወስን ነው የሚሆነው፣ ሀላፊነቱ የሱ ነው። ነገር ግን እኔ የሚታየኝ አርቢዎች ዶሮቻቸውን የታመሙ ዶሮዎችም አሁን ብያያዙ በጣም አዋጭ ነው። ለምን ፕሮዳክሽን ሬቱ በጣም አነስተኛ ነው። ሆኖም ግን ከፍተኛ የእንቁላል ዋጋ ስላለው ተመጣጣኝ የሚባል ትርፍ ያገኛል። ስለዚህ ኪሳራ የሚባለው ነገር ብዙ እያየን አይደለም። እንግዲህ መጪዎቹ ጊዜያቶችም በተነጻጻሪነት እንግዲህ በዚሁ የሚቀጥል ነው የሚመስለው። ለምን ከትንሽ ጊዜ በኋላም እንግዲህ የመኖ ጭማሪ መስተዋሉ አይቀርም ስለዚህ ከዚህ ጋር ተያይዞ የእንቁላል የመቀነሱ ጉዳይ ብዙም አይደለም። በጣም ቀነሰ ቢባል እንዳልኳቸው 17 ብር ነው። እኔ በግሌ ግምት ምወስደውና 17 ብር የሚሳብ ብንሰራው 15 ብር 16 ብር የሚሳብ ብንሰራው ሲል ትርፋማ ነው የምትሆኑት። እና ምን ያክል ነው ወጪያችን የሚለውን ደግሞ በጣም ሰፋ ያለ ሂሳብ ስለሚጠይቅ ነው ያ ማለት እንግዲህ ሂሳቡን ስንሰራ የመጀመሪያዎቹን ዶሮቹ እንዳስገባችሁ አንዴ ሰርተን ሁልጊዜ በዛ ይሄዳል ማለት አይደለም። ወደ አራት የሚሆን ፌዝ ላይ ከፍለ ነው። በዛ በእያንዳንዱ ፌዝ ምን ያክል ትርፍ ልታገኙ እንደምችሉ እንዲሁም ደግሞ ትርፍ አላገኝም ብላችሁ የምታስቡበትም ፌዝ አለ። እድሜያቸው ወይም ደግሞ ሌይንግ ሳይክላቸው ወይም ደግሞ የፕሮዳክሽን ሳይክላቸው ማለት። ስለዚህ በፕሮዳክሽን ሳይክላቸው መሰረት እየሄድን ነው ከዶሮቻችን የምንጠብቀውና ወቅቱ ምን ይመስላል የሚለውን እያዛመድን ወጪዎቻችንን እየተነተንን ሂሳብ ሰርተን እንግዲህ በቀጣይ ይህንን ሰርቼ ለማቅረብ እሞክራለሁኝና፣ በእርባታ ላይ እንግዲህ ይሄ አሁን የእንቁላል ጭማሪ ጥሩ የሚያሰኝ ነው። ብዙዎችን ትርፋማ ያደረገ ነው። ብዙዎችን ያረካ ነው። በስራቸው ልክ እየሰጣቸው ያለ ነው። ይሄ ደግሞ ያው አርቢዎች እንግዲህ ከ21 ብር ወደ 16 ብር ሲቀንስ እንደሚበሳጩ ኪሳራ ላይ ነው ብለው እንደሚያስቡ ግልጽ ነው። ንጭንጮች፣ ማጉረምርሞች፣ የተለያዩ እንግዲህ መነጫነጮች የሚመጡበት ጊዜ ነው። ያ ነገር ግን ያው በእንቁላል ስራ ላይ ሆኖም የማያውቀው ነገር በቋሚነት አንዴ ዋጋ ቀንሶ ማይቀርም ጨምሮ ማይቀርም። ይህንን ባላንስ እያደረጉ ስራቸውን መስራት ነው የተሻለ ሚሆነው እንጂ አንዳንድ ሰዎች ሀያ አንድ ብር ሲሰሩ ደግሞ ሲቀንስ እንደገና በጣም የሚበሳጩና ስራቸውን እስኪጠሉ ድረስ የሚሆኑ ሰዎች አሉ። እና ልክ ማግኘትም እንዳለ ሁሉ ማጣትም አለ። ስለዚህ ማግኘት ማግኘትም ቢሆን ለእናንተም ራሱ ጥሩ አይደለም ብዬ አስባለሁ። እንደግል ለምን በጣም ጥሩ ያገኘ ሰው በኃይለኛው ሲመታ ከጫወታ ውጪ ነው የሚሆነው። አይደለም ለስራው ለህይወቱ ራሱ አስጊ ነው የሚሆነው። ብዙ ሰዎችን አውቃለሁና በጣም በጥሩ ሁኔታ እየሄደላቸው በመሀል ሲመቱ፣ በጣም ኪሳራ ሲደርስባቸው፣ ሲወድቁ፣ ሲንገዳገዱ መቋቋም የሚከብዳቸው ሰዎች አሉ። እንደነዚ አይነት ሰዎች እንዳይሆኑ እኔ በግሌ ስራ ላይ ምናልባት ይጠቅማቸዋል ብዬ አስባለሁኝ። በዚህ በሶሻል ሚዲያ ላይ ልክ እንደምታዩት ወጥ የሆነ ስራ ሰርቼ አይደለም። ከስህተቴ ግን እማራለሁ። በደንብ ነው ከስህተቴ የምማረው እና ቅድመ መከላከል ነገሮችን በደንብ ነው የምሰራው። በውጭ ያሉ ሰዎች እኛን የሚበልጡበት አንደኛው ነገራቸው ቅድመ መከላከል ላይ ስለሚሰሩ ነው። ቅድመ መከላከል ላይ በቃ ፕሪቨንሽን ላይ በደንብ ነው የሚሰሩት። ባዮሴኩሪቲያቸው የሚገርም ነው። ነገር ግን ስ በሽታም አለ አሁንም አሁንም ይገባል። እነሱ ጋር አይታችሁ ከሆነ በተለያየ ቪዲዮ ላይ እናንተ ማየት ትችላላችሁ። እንዲሁም ደግሞ እኔ የማቀርባቸው ቪዲዮዎች ላይ በደንብ ታያላችሁ። የውጭም ሀገር ውስጥም ላይ ያሉ ዶሮ እርባታ ላይ የሚሰሩ ሰዎች ኪሳራ ይደርስባቸዋል ነገር ግን ደግሞ እርባታ ደስ የሚለው ነገር ምንድን ነው ወቅቱን ጠብቃችሁ ጥሩ ፕሮዳክሽን ላይ ከተገጣጠማችሁና ጥሩ የእንቁላል ዋጋ ላይ ከተገጣጠማችሁ እጅግ ጥሩ የሚባል ትርፍ ታገኝበታላችሁ ከዛ በኋላ ያለው ተቀዛቅዞ ቢቀጥልም አርቢው መጠቀም ያለበት የእንቁላል ጭማሪ ላይና እንዲሁም ደግሞ የዶሮቻችን የወጣትነት ዘመን ላይ በደንብ የሚጠቀም ከሆነ ጥሩ የሚባል እንቁላል ታገኙ ጥሩ የሚባል ትርፍ ታገኙበታላችሁ እና ስራው ላይ ወጥነት ያለው ምንም መንገዳገድ የሌለው መስሎ የሚታያችሁ ሰዎች ትንሽ ቆም ብላችሁ ብታስቡ ብዬ ባይነኝ። ስራው ፈታኝ ነው። ስራው ጥረትን ይጠይቃል፣ ትዕግስትን ይጠይቃል፣ ትዕግስትንም ይፈታተናል። በደንብ ትዕግስት ትዕግስት አለኝ ለሚል ሰው እንኳን ትዕግስት ይፈታተናል። እና ረጋ ብለን ቆም ብለን አስበን ምናልባት ለእናንተ የማይሆን ዘርፍም ሊሆን ይችላል ይሄ ዘርፍ እስከ መጨረሻው የሰምታችሁኝ ከሆነ እስ ለእናንተ የማይሆን ዘርፍም ሊሆን ይችላል። ምናልባት ሌላ አይነት ዘርፍ ነው የእናንተ ከእናንተ ጸባይ ጋር ከናንተ ባህሪ ጋር ከናንተ ምንድ ነው ስብና ጋር ሊሄድ የሚችለው ሌላ አይነት ዘርፍ ሊሆን ይችላል። ስለዚህ ሁሉም ሰዎች ገንዘብን ፍለገ ወደዚህ ዘርፍ ይገቡና ምናልባት ጽናትን የሚያጡበት፣ ትግስትን የሚያጡበት አይነት ሁኔታዎች ይፈጠራሉና ምናልባት ግን ቻሌንጆቹን ተቋቁመው ለሚያልፍ ሰው ደግሞ ጥሩ የቢዝነስ ዘርፍ ነው ጥሩ የምታተርፉበት ነው ብዬ መናገር እችላለሁ ማለት ነው። እነዚህ ሶስቱ ነገሮች ዛሬ አስቀመጥኩላችሁ። ስለተከታተላችሁ እጅጉን አመሰግናለሁ። በቀጣይ እስክንገናኝ ሰላም።